ሰላም ሰላም ውድ የሰኒ ዘ ሚካኤል ኢትዮ ቤተሰቦች፣ እንዴት አላችሁ? እግዚአብሔር ይመስገን፣ እኔ ሰላም ነኝ። የምንሞትበትን ቀን ብንነገር ምን እናደርግ ነበረ? ሙሴ እራሱን ሰባት ዓመት ገነዘ። የነቢያት አለቃ የሆነው ሙሴ፣ ከእግዚአብሔር ጋር ቃል ለቃል የተነጋገረው ሙሴ፣ ጽላተ ሙሴ ተብላ የምትነገረውን ታቦተ ጽዮንን የተቀበለው ሙሴ፣ የእሱን የህይወት ታሪኩን ስናይና ስናነብ ሙሴ እራሱን ሰባት ጊዜ እንደገነዘ ይነግራል። ሊቀነቢያት ሙሴ ከባለሟልነቱ የተነሳ እግዚአብሔርን አንድ ጥያቄ የጠየቀው ምን ሲል? የምሞትባት ዕለትና ቀን ሰዓቷ መቼ ናት? ንገረኝ አለ። እግዚአብሔርም ሙሴን ቶው ይቅርብ፣ አይሆንም። ይህ ምስጢር ነው፤ ለሰው ልጅ የሚሞትበት ቀን አይነገረውም። ይህ ቢሆን ሕይወቱ ላይ ከባድ እንደሚሆን ያውቅ ነበርና አይነገረውም ብሎ እግዚአብሔር ተናገረው። ሙሴ ደግሞ ግድ አለው የምትሞተው በዚህ ወር እንዲሁ ደግሞ በእለተ ዓርብ ነው አለ። ሙሴ አመት ይጠብቅና ያቺ ወር ስትደርስ በዚያች ወር ውስጥ ዓርብ ዓርብ ራሱን ይገንዛል። በቃ ዛሬ መሞት በጣም እንዲህ እንዲህ እያለች ሰባት ጊዜ ራሱን ገነዘ። ቀን ሲበዛ ይረሳልና ሙሴ ሰባት ጊዜ እራሱን ከገነዘ በኋላ ረስቶት ወደ ግብሩ ወጥቶ ሲንቀሳቀስ ድንገት በዚያች ቀን ባላሰበው ሰዓትና ባላሰበው ቦታ ላይ ሰላም ለከ ሙሴ የሚል የሚያስፈራ የሚያስገመግም ድምፅ ሰማ፣ ተገለጠለትም። የዚህኔ ሙሴ እጅግ ደነገጠ። አንተ ማነህ? ድምፅህን ሰምቸው የማላውቅ የምታስፈራ ነ እኔ መላከሞት ነኝ። ታዘዥ ልወስድህ ነው የመጣኋል። ሙሴ በዚህን ሰዓት እጅግ ደነገጠ። ፈርቶም ደንግጦም አያውቅም። ለምን? አካሄዱ ከእግዚአብሔር ጋር ስለነበረ የሚኖረው ከእግዚአብሔር ጋር ስለነበረ የሚፈልገውን እግዚአብሔር ያደርግለት ስለነበረ ፈርቶ ያውቁ። ይህኔ ይህ ምን አለው መላከ ሞትን? ቆይ ቤተሰቦችን ተሰናብቻቸው ልምጣ አለ። ሞትን ገዝተው የሚያቆሙ ብዙ ቅዱሳን አሉ። እነ ቅዱስ ዮሐንስ አፈወርቅ የገዘቱበት ጊዜ አለ። ሙሴም እንደዚያ አለ። ከዛ መላከ ሞትም ታዛዥ ነው እና የእግዚአብሔር ነቢይ ስለሆነ እሺ ብሎት ቆመ። ሙሴ ወደ ቤቱ ሲሄድ እጅግ ደንግጦ ነበርና ሚስቱ አየችው። ሙሴ ፈርተህም ሆነ ደንግጠህ አታውቅም፣ እስ አስፈራ ምን ስ አስደነገጠ አለችው። ከሞት ሌላ ማን ያስደነግጠኛል? ከመቃብርስ ውጭ ምን ያስፈራኛል? ብሎ መለሰላት። ይህኔ የሙሴ ሚስት ልጆቹን ጠርታ በሉ እንግዲህ በኋላ አባታችሁን አታዩትምና ተሰናበቱት አለቻቸው ልጆቹም ጉልበቱን ታጥፈው ያከበረን ይንቀናል፣ የሚፈራን ይደፍረናል፣ ማንስ አባት ይሆነናል ብሎ ማልቀስ። እግዚአብሔር አምላክ ሙሴን ጠራው። ሙሴም እነሆኝ ብሎ ተነሳ። ወደ ወንዝ ውረድ አለው። ሙሴም እንደተባለው አደረገ። ወደ ወንዝ ሲወርድ አለቱን ወይንም ደንጋውን ምታ አለው። ደንጋውን መጣ። ደንጋዋን ሲመታት ትል ወጣች። ትሏን ደግሞ እጅግ ኃይለኛ ፀሐይ መጥቶ ሲያስጨንቃት ይመለከታል ሙሴ። ድንገት በዛው ቅጽበት ተክል በቅላ ጥላው ስትሆናትና ትሏ ደግሞ እሷን ስትበላ ወይንም ተክሏን ስትመገብ ሙሴ ተመለከተ። እግዚአብሔርም ሙሴን ጠራና ምን አየህ አለው። ያየውን የተረዳውን ነገር ታዲያ፣ ይችን ትል ያረሳውኝ ያንተ ልጆች በእውነት እረሳቸዋለሁን አለ። ሙሴም ተመልሶ ሄደው እግዚአብሔር አለላችሁ ብሎ ልጆቹን ተሰና። እኛስ ለልጆቻችን እንደ ሙሴ እግዚአብሔር አለላችሁ ብለን ነግረናቸው እናውቃለን? እግዚአብሔርንስ እንዲያውቁ ምን አድርገን እግዚአብሔርንስ ያውቃሉ ወይ? በእግዚአብሔርስ ያምናሉ ወይ? እግዚአብሔርን እንዲያምኑ ሊቀ ነቢያት ሙሴ ቀድሞ ለልጆቹ ስለነገራቸው ስላስተማራቸው እግዚአብሔር አለላችሁ ብሎ በአንድ ቃል ነገራቸው። ካስተማርናቸው ከነገርናቸው ነው እግዚአብሔር አለላችሁ ምን ያህል አስረድተናቸዋል? ይህንንስ ልጆቻችን ያውቃሉ ወይ? ልጆቻችን እግዚአብሔርን ማወቅ የእግዚአብሔርን አዳኝነት መረዳት እንዲችሉ ነግረናቸዋል። ስለዚህ ከሊቀ ነቢያት ሙሴ የምንማረው የእሱ ታሪክም የተነገረን ወይንም የተጻፈልን እግዚአብሔር አለላችሁ የሚለውን ለልጆቻችን ማስተማር እንዳለብን ለማስረዳት እንጂ ስለ ሙሴ ብቻ እንዲተረክ አይደለም። ስለዚህ እኛም ልጆቻችንን እግዚአብሔር አለላችሁ እንጂ እኔ አለሁላችሁ ብለን ማሳደግ የለብን። መላእክት በደብረ ናባው ተራራ ነው ሰው የማይደርስበት መቃብር ሲቆፍሩ አገኛቸው። ምን እያደረጋችሁ ነው አባባ አላቸው። በሰው አምሳል ነውና የተገለጸለት፣ ሰው ሙቶብን መቃብር እየቆፈርን ነው አሉት። ትልቅ ነው አላቸው። አይ አንተን ያክላል እስኪን እናለካለን አሉት። ከእግዚአብሔር ጋር ስለነበር አካሄዱ በዛን ወቅት የሚሞቱ ሰዎች ብዙ ለፍተው ለአርባ ቀን መከራ አይተው የሚሞቱ ናቸው። ሙሴ ግን ከእግዚአብሔር ጋር የነበረ ሰው ስለነበረ እንደዛ አይደለም። መላከሞት ሊያሰቃየው አይችልም። ጸሎተኛ እግዚአብሔር የሚያመልክ ታላቅ ሊቀ ነቢያት የተባለ ስለነበረ እሺ ብሎ መቃብሩ ሊለካላቸው ወደ መቃብሩ ገባ። ይህን መላከ ሞት እዚያ ውስጥ ቆይቶት ሰላም ለከሙሴ ሙሴ ብሎ ነፍሱን ለያት። ሙሴም በደብረናባው ተቀበረ። እግዚአብሔር ያለ ምክንያት አይደለም ከእኛ ነገሮችን የሚደብቅብን የምንፈልገውን ነገር የማይሰጠን ለህፃን ልጅ የፈለገውን ሁሉ አንሰጥም። እኛም ለእሱ ልጆቹ ስለሆን የማይጠቅመንን ስንለምን የማይጠቅመንን አይሰጠንም፣ የሚጠቅመንን ብቻ ይሰጠናል። እና በእሱ ዙሪያ የሚነግሩን ታሪኮች ይህንን ይነግሩናል። እኛስ የምንሞትበትን ቀን ብንነገር ምን እናደርግ ነበረ? የምንሞትበትን ቀን ብናውቅ ኑሮስ ምን እናደርግ ነበር? የሰው ልጅ ሁሌም ተዘጋጅቶ መኖር ስላለበት ወይንን እድሜ ገና ስለሆነ ኃጢአት ልስራ እንዳይል ተዘጋጅተን እንድንኖር ጧት መጣ፣ ቀን መጣ፣ ማታ መጣ፣ ጧት ያለው በልጅነታችን፣ ቀን ያለው በወጣትነታችን፣ ማታ ያለው በሽምግልነታችን፣ እመጣ አታውቁምና ተዘጋጅታችሁ ኑሩ፣ ድለዋኒክም ንበሩ ብሎ በቅዱስ ወንጌል ለሐዋርያት ሲያስተምር እንደነገረን ሐዋርያት እንደጻፉልን፣ እኛም ንሞትበትን ስለማናውቅ ተዘጋጅተን ልንኖር ይገባናል። ልጆቻችንንም ልናስተምር ልናሳውቅ ይገባል። እግዚአብሔርን አምነው ካደጉ ፈሪሃ እግዚአብሔር ያድርባቸዋል። ለሰው ልጅም ይጠቅማል።